በልደታዬ ቀን የብሩክ የብሩክና የሀይሚ መልካም ስራ መልካምነት ለራስ ነው። የጻድቅን ዋጋ ማን ያገኘዋል? ሰላም ሰላም። ውድ የማርታ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኒዓለም። ለመላው የኦርቶዶክስ እምነት ተከታዩ እንኳን ለልደታ ማርያም በሰላም አደረሳችሁ። ዛሬ ልደታ ነው፣ ልደታችን ነው እያለን ያው ዛሬ ደስ በሚል ነገር የመጣውት የመጣሁት ሀይሚና ቅመሟ ዛሬ አንድ ችት ወጣታችንን በስትሮክ የምትታመም ሴት ይዘው መጥተዋል። እርዳታችንን ትፈልጋለች እና አንደኛ ብሩክ ይህን ነገር መልካምነትህን ነገር አስበህ ፈቅደህ ራሱ በቻናል በመለጠፉ አንተ በጣም ትልቅ ሰው ነህ። በጣም እንድትበረታታ በቃ መልካም ሰው ምን ብዬ ብሰይ ማለት ነው። ማንም ሰው የማያደርገውን ነገር ነው ያደረግከው ማለት ነው። የሰው ልጅ ገንዘብ ስለሰጠ አይደለም፣ ወደ ሚዲያ አውጥተህ እችል ልጅ ራሱ እንድትረዳ ማድረግ ራሱ በጣም ትልቅነት ነገር ነው። ከመልካምም በላይ መልካም ነው እና ሀሚና ብሩኬ በጣም እናመሰግናለን ማለት ነው እና ቤተሰቦቼ፣ ዛሬ በእንደዚህ አይነት ቪዲዮ ነው የመጣሁት ማለት ነውና እነ ብሩክ የመልካምነት ጥሪ ያስተላልፏል ዛሬ እና የዛ መልካምነት ጥሪ መሳተፍ የምትፈልጉ ሰዎች ያው በምን አይነት መንገዱ እርዳታችን እንደፈለገች ባይዘው ግልጽ ባይደረግልንም ግን ቪዲዮ ተለጥፎ ነው ያየሁት። በጣም አንጀቴን የምትበላ ወጣት ልጅ ናት። ገና በጣም ወጣት ናት። በቃ ብሩክ አብሱ በጣም በጣም በጣም ከምለው በላይ ነው። በጣም ያዘ ነው ማለት ነው። እንዴት እንደሆነ ታውቃላችሁ፣ ሲናገር እንኳን እንቧ እየገደበው ነው እያወራው ማለት ነው እና ታውቃላችሁ፣ ብሩክ ለሴት ልጅ ያሉን ስሜት በሴት ልጅ በጣም ደካማ ነው። እናቱ ያለ አባት ነው ያሳደገችው እና በቃ እናቱን በሚያይበት አይን ነው ሴት ልጅ የሚያየውና ለዛ ብሩኬ በጣም ለሴት ልጅ ዋጋ አለው እና ለዛም ነው እች ልጅ ወደ ሚዲያ ይዟት የመጣው እና እና ደግሞ ሀይሚና ብሩኬም ተታርቀው ነገሮች ተስተካክለው አንድ ሌም ስላዩችሁ ደስ ብሎኛል ማለት ነውና በቃ እንጃ አንዳንድ ጊዜ መታደል ነው። የእውነት የምላችሁ ማለት ነው እግዚአብሔር አሟርጦ ሲሰጣችሁ እንደዚህ ነው። ልጅነትንም፣ ወጣትነትንም፣ ቁም ነገረኝነትንም በአንድ ላይ ማስኬድ ማለት እንደዚህ ነው ማለት ነው እና እግዚአብሔር አንዳንድ ጊዜ የውነት በእናንተ በጣም መቅናት የምንገባ ሰዎችን ወጣቶች፣ አብሶ ከብሩክ መማር አለባችሁ ማለት ነው እና በቃ የእውነት ነው ምልክ ማለት ነው። እና ዛሬ በለንድት እየቀን ነው ይሄን ነገር ያሳያስ የመተክ በቻናልክ የለጠፍኩ ማለት ነው እና ልደት ዘርህን ተባርክ ዘር ይውጣል ልክ

የእውነት የእውነትን ነው ያው ደግሞ የብሩክና የሀይሚ አድናቂዎች አታሳፍሩኝም ብሎ ነው ወደ ሚዲያም የመጣውና፣ ማለት ነው እና ሰው መርዳት ሰው መሆን በቂ ነው። ሀምሳ ሎሚ ለአንድ ሰው ሸክሙ ነው ነው ለሀምሳ ሰው ደግሞ ጌጡ ነው። ያን ብለው ነው ወደ ሚዲያ የመጡት እና ቤተሰብ በእንደዚህ አይነት ሁኔታ የእውነት ሀይሚና ብሩኬን ስላየኋቸው በጣም በጣም በጣም ነው ደስ ያለኝ ማለት ነው እና እንጃ ብሩኬ ምን እንደምልክ አላቅም። ብቻ ዛሬ በልደት እየቀን የሆነ ደስ የሚል ነገር ነው ያሰኝ ማቅም ማለት ነው ና ሳዩ እንዴት አንጀቴን እንደበላች ልዩቷ አብሶ ብሩክም ሀይሚም ያው እርዳታችንን የእኛን እርዳታ ፈልገውን ወደ ሚዲያ መጡትና፣ ቤተሰብ በተች በተቻላቸው አቅም ሰቡ ሼር አድርጓቸው ወይ እንዴት እንደሆነ ባልን አቅም የአቅማችንን እናደርጋለን። ያው ሀይሚና ብሩኬ ፍቅር ብሩኬ ደግሞ ይቅርታ ተቀበል ፍታ ዛሬ ደስ በሚል ቪዲዮ ማታ ትመጣላችሁ ብዬ አስባለሁ። ያው ማለች ምን ያው ተታርቃችሁ ነው አንድ ላይ ቪዲዮ የሰራችሁት ማለት ነው ረ ትናንት ነው ይህ ቪዲዮ የተሰራው ብዬ የማስበው ማለት ነው። ለምን ሀይሚ ትናንት ነው እንደዚህ አይነት ልብስ የለበሰችው ብሩኬም እንደዚህ አይነት ልብስን የለበሰው እና ብሩኬ ግን እየወፈረ ነው እናንተ ቦርጩ ሁሉ ማወጣት ጀመረ። አይመችዎት። ይህ የሰርጉ ምግብ እኮ ተስማምቶ ካለ ኧረ ብሩኬ ስፖርት ዱብ ዱብ በል። ወዴት ወዴት እየሄድክ ነው? ዱብ ዱብ ዱብ ዱብ ዱብ በል ዱቡ ዱቡ በል እንጂ ዱቡ በል እና፣ በቃ ይህን ነው የመላችሁ ቤተሰብ። ዛሬ የእውነት መልካም ስራዎች በስማም። አንዳንድ ጊዜ ዋጋ ዋጋ፣ በቃ መልካም ስራ፣ መልካምነት ለራስ ነው ተመልሶ፣ እናንተ ሆኑን የሚከፍለው ማለት፣ መልካም ስትሰሩ መልካም ነገር ነው የሚያካትማችሁ በሕይወታችሁ በዙሪያችሁ፣ የዛን ያልም፣ ልክ ደግሞ ክፉ ስትሆኑ እንደዛው ነው እና ብሩኬ የበጣም መልካም ሰው ስለሆነ ጥሩ ሰው ስለሆነበት ነው። እንደዚህ አይነት ሰው ራሱ መጥቶ ብሩክ፣ ይሄ ያንተን እርዳታ እንፈልጋለን ብሎ ራሱ መጠየቅ መጠየቅ ራሱ የእውነት በጣም ትልቅነት፣ በቃ በጣም መታደል ነው በቃ። ገባችኋለ? እኔ ምን ያህል ሰው ጥሩ ጥሩ ሰው ስለሆንኩ እግዚአብሔር እችን ሰው ያመጣልኝ እግዚአብሔር እኮችን እግዚአብሔር ሌላ ትልቅ አይነት ሰው አርግቶ የምታስቡት ገባችሁ ትገባቸው አለ ወደ አንድ ሰው የእናንተ ጋር ሲመጣ ተቸግሩ አብዙ ታሙ ሲመጣ እግዚአብሔር ወደ እናንተ እንደላኩ ማሰብ አለባችሁ ማለት ነው። እና ሌላ ምለው ነገር ምንም የለም ያው እኔ እውነት በጣም ተሰምቶኛል። ቪዲዮን ሳየው በቃ ልጅቷ በጣም ወጣት ናት። እስትሮክ ማለት ምንድን ነው? ወድቃ አይመሰለኝ አላቅም፣ ግን እስትሮክ ነው ያለው ብሩኬን። እርዳታችሁን እንፈልጋለን። ከአቅሜ በላይ ስለሆነ ነው ወደ ሚዲያ ያወጣሁት። በጣም ታክማው ታይታው ነው እና ለውጥ አላገኘችበትም እና ወደ ጭሂዳ ይሁን ወዴት ይሁን ግልጽ እንትን ማለት አልተነገረልንም። በቻናላችሁ ይለቁልናል ብለን እናስባለን።